ዛሬ በተደጋጋሚ የሚመጣ ጥያቄ በውስጥ መስመር ሆነ በምለቃቸው ቪዲዮዎች ሆነ በተደጋጋሚ በቃ ምን ልበላቸው? አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንደውም ክርስቲያን ወገኖች ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? አላችሁ ወይ? ሁሉ መልካም፣ ሁሉም ሰላም፣ አልሐምዱሊላህ። ዛሬ በተደጋጋሚ በውስጥ መስመር ሆነ በምሰራቸው ቪዲዮዎች በተደጋጋሚ የሚመጣ ጥያቄ አለ። ጥያቄው ምንድን ነው? እንዴት ነው የሚያወፍር ነገር የማትሰሪው? እንዴት ሰው ታመርጫለሽ? ሁሉም ተከታዮች አንድ አይደለንም ወይ ለምትሉ ሁላችሁም ከኢቅርታ ጋር እስካሁን ስለማልሰራ ስላልሰራሁላችሁ አንደኛ ሁለተኛ ነገር ያው፣ የሚያወፍረው ነገር ወይም የሚያወፍረው ምግብ ማለት ነው። ያው እኔ እኔ ስለማልመገበው ከሰራውት በኋላ ማን ይመገበዋል? ገባችሁ አይደለ? ያ ስለሆነ ለዛ ነው ይቅርታ አድርጉልኝና ማለት ነው። እና ይሄን ቪዲዮም ቀርጸው መቼ መሰላችሁ? ቅዳሜ ነው የምለቀው ደግሞ እሁድ ነው። ያው በቀን ሁለት ቪዲዮ ነው ሰርቼ የማስቀምጠው ምክንያቱም ስለማይመቻችልኝ ማለት ነው። እና ውዶችዬ ወደ ቪዲዮ ይህን ቪዲዮ ከወደዳችሁ ደግሞ ላይክ፣ ሼር ማድረግ እንዳይረሳ። ድምጼ እንደሚሰማ ደግሞ ተስፋ አድርጋለሁኝ። አንደኛ ነገር የምትጠቀሙት ነገር ልንገራችሁ፣ ድንች። ድንች በቅቅሉም ሆነ በጥብስም ሆነ ብትመገቡት በጣም አሪፍ ለውጥ ታገኛላችሁ። በነገራችን ላይ ድንች ታወቀ ነው በወፈር ለማወፈር ማለት ነው እና በጣም የታወቀ ነው። እንደዚህ ፊት ቀላ በነገራችን ላይ ከሙን ብትጠቀሙ እራሱ ከሙን ለወፍራም ሁን ብትጠቀሙ እኔ በፊት እንጠብጣ ምናምን ብጉር ምናምን ያስቸግረኝ ነበር እና ፊቴ በጣም አሪፍ ሆኖልኛል። በነገራችን ላይ ይኸው እንደምታዩ። እና ሌላው ነገር ድንች ብያቸዋለሁ። አንደኛ መስፈርት ድንች ከዛ የተጠበሰ እንቁላልም ሆነ የተቀቀለ እንቁላልም ሆነ ብትመገቡ በጣም አሪፍ ነው። በነገራችን ላይ ይሄ የውፍረት ወይም የውፍረት መጨመር አመጋገብ ጤናማ ነው እና ጤናማ እስከሆነ ድረስ ምንም ነገር ብትበሉት ምንም ነገር እስከፈለጋችሁት ነገር ብትበሉት ምንም ነገር እንትን አይላችሁም አይጎዳችሁም። ምክንያቱም ይሄ ገዝታችሁ ከምትበሉት ማር ይልቅ ቤታችሁ ሰርታችሁ ብትበሉት የተመረጠ ነው። እንቁላሉ ጠብሳችሁ፣ በተለይ ጠብሳችሁ ብትበሉት ብትመገቡት እጅግ በጣም አሪፍ ነው። ሌላው ነገር ደግሞ ወተት፣ ወተት በተምር ወተት በተምር እጅግ በጣም አሪፍ ነው። ወተት በቴምር ጠዋት ጠዋት ቁርሳችሁ እንደ ማንኛው በቃ ምን ልበላቸው አዞታችሁ ከሰባት ቴምር ጋራ በማሽን እንትን በላችሁት ማለት ነው። በማሽን ፈጭታችሁት ጠዋት ጠዋት እንደ ምግብ አድርጋችሁ ብትመገቡት ወይም ብትጠጡት በጣም አማራጭ ነው። በጣም በእንትን ሰዓት፣ በቅርብ ሰዓት ወይም በትንሽ ሰዓት ለውጥ ኃይሉ ተኛ ማለት ነው። ሌላው ነገር ደግሞ ጥሬ ስጋ ጥሬ ስጋ ካገኛችሁ ማለት ነው። ጥሬ ስጋ ማለት ራሱ በጣም አሪፍ ነው፣ ትመገቡ ይሄ ለቀጣጭኖች ነው የምመክረው እኔ ወፋር ትመግባችሁ ደግሞ መቶ ኪሎ ገብታችሁ እዚህ ምን እንዳትሉኝ ማለት ነው። ሌላው ነገር ደግሞ አሳ ካገኛችሁ አሳም በጣም አሪፍ ነው። በነገራችን ላይ ይዤላችሁ የመጣሁት ያው ሊገኝም ላይገኝም ይችላል ቤታችሁ ላይ ግን አብዛኛው የምነግራችሁ ይገኛል ቤታችሁ ላይ ማለት ነው። ምክንያቱም መድኃኒት ቤቶች አይጠፋም አሳ ብትመገቡ እጅግ በጣም አሪፍ ነው። ወይም ይሄ ቱና የሚባለው ማለት ነው። ይሄን ያክል ቱና አያወፍርም፣ ግን ጠቢብ አሳ ብታገኝ በጣም አሪፍ ነው። ሌላው ነገር ደግሞ አቮካዶ በሰላጣ አቮካዶ በሰላጣ፣ እኔ ከዚህ በፊት የምመገባቸው ምግቦች ናቸው። ያኔ በጣም አዞት ትሬ የምመገብ ነው። በነገራች በነገራችን ላይ አቮካዶ ዝም ብሎ እንዳታዩት፣ አቮካዶ ብዙ በውስጡ እጥረት ነገሮች አሉት። አሁን እናንተ ከሰላጣ ጋር ብትመገቡት ዝም ብላችሁ ጨው አድርጋችሁ ብትጠቀሙት ከፊትም ሆነ ከኋላ በጣም በጣም ለውጥ ታገኙበታላችሁ። በነገራችሁ ላይ አቮካዶ ድንች ሆነ ቲማቲም አድርጋችሁ ድንች አድርጋችሁ ትንሽ ቃሪያ አድርጋችሁበት የተቀቀለ ድንች እንቁላል እንደገና አሁንም አቮካዶ አብራችሁበት በሉ በጣም ለውጣማ ታገኛላችሁ። ነገር ግን ይሄ ቀን በቀን መመገብ አለባችሁ። ቀን በቀን ካልተመገባችሁት በስተቀር ምንም ነገር ለውጥ አያመጣም ማለት ነው። እሺ አቦ በጣም ያኔ ስፖርትም ስላልሰራ ነው መስለኝ ተጫጭ ነው ሚለው። ያው ይሄ የምንሰራላችሁ ትላንትና ቅዳሜ ነው። ቅዳሜ ያው ትንሽ ብዙም ስፖርት እንደፈል እንደ አንተ እንዳስለመድኩት አልሰራሁኝም ነበር እና ለዛ ነው፣ ውሃም እያጠጣሁ ነው። እሺ ወደ ሌላኛው ፊልድ ሂድላችሁ። ወደ ሌላኛው ሲሄድ ሹፋን ነው ሹፋን የሚባለው ወይም የሾርባ የሾርባ የሚሰሩበት፣ ሾርባ ያው ሳውዲ ላይ ወይም የሰው ቤት ላይ ይገኛል። ሹፋን ሹፋን ምን ታደርጋላችሁ መሰላችሁ? ወተት እና ሹፋኑ ወይም የሾርባው እህል አንድ ላይ ታደርጉት እና ትንሽ ጨው ታደርጉበት እና የለውዝ ቅቤ አብራችሁ ታደርጉበታላችሁ ማለት ነው። እሱ ደግሞ እጅግ በጣም በጣም በጣም በቃ ምን ብላችሁ። ይህን ከምነግራችሁ በላይ ለውጣማ ትሆናላችሁ ማለት ነው፣ እሱ ብትመገቡ። ሌላው ነገር ደግሞ አብዛኛው ሰዓት በቃ መልስ ራሱ ሳጣላችሁ ምናላት ያሰለብሰል አንዳንዱ ጊዜ ማለት ነው። መልስ ሳጣለሁ መልስ ሳጣ ምናረጋለሁ መሰላችሁ ለውዝ የለውዝ ቂቤ በዳቦ ተጠቀም እያልኳችሁ ነበር እና በአንዱ ሰዓት እጅግ በጣም አሪፍ ነው። በነገራችሁ ላይ የለውዝ ቅቤ የማያ ከሌለ ልንገራችሁ የለውዝ ቅቤ እጅግ በጣም አሪፍ በቅርብ ሰዓት ወይም በ አምስት ቀን ወይም በሀያ ቀን ለውጥ የምታገኙበት ነው። የለውዝ ቅቤ ዝም ብሎ የምትጠቀሙት የምትጠቀሟቸው ነገሮች አሉ ከሱ ጋር ማለት ነው። አሁን ምሳሌ ከለውዝ ቅቤ ጋር የምትጠቀሙት ነገር ውስጥ ነጩ ዳቦ መሆን አለበት። ግዴታ ነጭ ዳቦ መሆን አለበት። ነጭ ዳቦ ካልሆነ ደግሞ ይሄን ያክል እንትን የምንጨምርላቸው አይመስለኝም። እና ለውዝ ዳቦ አድርጋችሁ በለውዝ ዳቦ ተጠቀሙት። ከለውዝ ዳቦ ጋር ከተጠቀማችሁ በኋላ በነገራችን ላይ ማለት ነው እናንተ እውነት ለውጥ ልታገኙ ወይም የምትወፍሩ የምትፈልጉ ከሆነ እኔ የምላችሁን አድርጉ። ሽፋን ብያችኋለሁ። በተለይ በተለይ የምትጠቀሙት ነገር የለውዝ ዳቦ ነው። ሌላው ቤት አገኛችሁ እጅግ በጣም አብዝታችሁ ተጠቀሙ ሌላኛው ነገር የታወቀ ነው ሩዝ ሩዝ በአግባቡ ተጠቀሙ ሩዝ ስትመገቡ ሩዝ ተመገቡ ያኔ ምሳም ሆነ እራትም ይሁን ያክል ቀጫጫ ኪሏችሁ ምናምን ለመጨመር ከፈለጋችሁ ሩዝ ተጠቀሙ ነገር ግን አብዝታችሁ እንዳትወፍሩ እና በኋላ ላይ ያው ውፍረት እንዳያስቸግራችሁ እፈራለሁ ምክንያቱም አሁን መጀመሪያ ላይ የሆነች ጓደኛዬ ማለት ነው ወደ አርባ ሁለት ኪሎ ነበረች። ከአርባ ሁለት ኪሎ አሁን ወደ ሃምሳ አምስት ኪሎ ወጥታለች እና በጣም ተቸግራለች። አሁን በነገራችን ላይ ቀድሞ የሚወፍር ነገር ምን እንደሆነ ታውቃላችሁ? ቦርጭ ነው። ቦርጭ ነው የሚወጣው። ቦርጭ ይወጣል፣ የሞባይል ጎን ይወጣል። እኔ ደግሞ የሚያናደኝ ደግሞ እኔ ደግሞ በነገራችን ላይ ቦርጭ ያለበት ሰው በጣም ጠላለው እና በጣም ጠላለው ቦርጭ ያለበት ሰው እና ቪዲዮ እስከ መጨረሻ ተከታተላችሁት ያው ለውጣማ እንደምትሆኑ እና እንደማታ እንደምትመሰገን ጥርጣሬ የለኝም። ሀቂ ማታ በላይ ላይ ብዙ ሰው አመስግኖኛል እና ወላሂ እንደዚህ ተጠቅመው እኔም ተጠቅሜ ሰው በመጠቀሜ በጣም ደስ ብሎኛል። በነገራችን ለማለት ነው እና አንዳንድ ጊዜ በቃ ምን ልበላችሁ እናንተ ተጠቅማችሁ ሰው ስትጠቅሙት እንዴት ነው አሪፍ ነዋ። እና ለማንኛውም ይሄን ቪዲዮ ከወደዳችሁ በፊት ላይክ እና ሸር አትርሱ። ጥያቄ ካላችሁ ኮሜንት ስር ኢንሻላህ ለመመለስ ደግሞ ዝግጁ ነኝ። ያው አንዳንዴ ባይመቻችልኝም፣ ነገር ግን ችግር የለም የእናንተ ጥያቄ መመለሴ አይቀርም ማለት ነው እና ኧረ እስኪ በቃ ልነዋል ብዬ እወዳችኋለሁ።